ጊዜ ግድ መብላት አለብኝ። ሙስሊም በፍጹም አላ ሰዓቱ ሲያልፍበት እኮ የሚያንገሸግሰው ሰው እኮ አለ። ስድስት ሰዓት ወይም ዙር ሰግዶ ቀጥታ ተስቢህ የለ ባዲያ የለ ቀጥታ ወዴት? ወደ ምሳ። ቤቱም ከሆነ ቤቱ ካፌም ሆቴልም ከሆነ ሆቴል የምሳ ሰዓቱ በፍጹም ማይዛነፍበት ሰው አለ። ሰላቱን እንኳን እንደዚህ አይጠብቅም እኮ ቢረባው ባይረባው የምሳ ሰዓት ነው፣ የምሳ ሰዓት ይባላል። ቁርስ በልቶ ከቤቱ ወጥቷል። አራት ሰዓት እኮ ምሳ ማዳረሻ እኮ የሆነ ነገር በልቷል እኮ። እሱ ምሳ ማዳረሻ ያለው እኮ ለሌላ ሰው እልም ያለኩ የሚያጠግብ ምሳል ሊሆን ይችላል። ምሳውን በልቶ ከመጣ በኋላ ደግሞ እስከ እራት ድረስ እራት ማለት አሁን ከሻ በኋላ ነው የሚበላው። እስከ እራት ማዳረሻ መክሰስ የሚባል ነገር አለ አይደል? መክሰሱን እዛም ካፌ ይገባል እዛም ይሆናልና። ሙስሊም ይሄ ነው እኮ ደነዝ ያደረገን እኮ ታውቃላችሁ ወላሂ ግዴለሽ ያደረገን ከርስ ያደረገን ይሄ ነው፣ ሆድ ወዳድነታችን ነው። አንድ ሰው ዑመር ኢብኑ ኸጣብ እንቅልፍ የሚያበዛ ከሆነ ሆዱን የሚያበዛ ከሆነ እንደዚህም ሳቅ ቀልድ የሚያበዛ ከሆነ የንፍቅና ምልክት ነው፣ አላህ ኸይር ነገሮችን ያግድበታል አሉ። ሌይል መነሳትን በእነዚህ ነገሮች አላህ ይከለክለዋል አሉ። ሙዕሚን ጠግቦ አይበላም ሳይርበው አይ በላም። ከራበው ደግሞ ከበላ ደግሞ ሆድ እስኪጠግብ ድረስ መነሳት እስኪያቅተው ድረስ እስኪደግፈኝ ብሎ የሚነሳ ሰው እኮ አለ፣ በልቶ ተዘፍዝፎ ተዘፍዝፎ። ይህ ሆድ እንደሆነ ዛሬ ጠግ ዛሬ ሞላው፣ ነገ ሙላኝ ነው። ከሀዲ ነው፣ እንደ ሆድ ከሀዲ የለም። ነገ ሙላኝ ይላል፣ ሁሌ ነው። አንተ ያለህበትን ሁኔታ አይረዳም። ግን ስላጣህና ስላገኘህ አይደለም። ጾም ማብዛት አለብን። ጾም፣ አንድ ቀን መጾም አንድ ቀን ማፍጠር። ሰሃባን ታሪ ሊገልል ነው ወይ እንዴ? ይሄ የነቢዩ ወስያ ነው፣ አደራቸው ነው። አንድ ቀን መጾም አንድ ቀን ማፍጠር፣ ካልሆነ ሰኞና ሐሙስ በሳምንት ሁለት ቀን መጾም፣ ካልሆነ በወር 3 ቀን መጾም፣ አያመል ቢድ ይባላሉ ወይ አይደል? 3 ቀን በወር መጾም እ ካልሆነ ደግሞ የሆኑ ምክንያቶችን እንትን እያልን ጾም ማብዛት ያስፈልገናል። ጾም ባብዛን ቁጥር ወደ አላህ ያለ